ጤና ያስጠለን፣ ጋይሶች እንደምን ቆያችሁ? ምሳሌ ድራማ እፍራታ በጣም ደንግጣለች። የሌለ ድንጋጤን የደነገጠችው ምክንያቱም በሰራ ሁለት ጀግኖች ተገናኝተው፣ ማን ያስናግር ማን ናገር። ዝናም አይናገርም የፈለገ ነገር ብትጠይቀኝ እንደማልነግረው እወቅ ብሎታል። መድብልም ካነግርክኝ የመጨረሻ ነው ብሎታል። ዝናም እየተከረከረ ነው። የፈለገ ነገር ቢመታውም ቢያስፈራራውም ጆሮ ይለዳባ ብሏል። ለማንኛውም ሉላ በጣም ደስ ብሏታል። ምጎስ ደውሎ ስነግራት እንዴት ደስ እንዳላት ምክንያቱም ቤት ውስጥ በጣም ታፍና የፀሐይን ሳታገኝ የውጭ ብርሃን እየናፈቃት ትገኛለች። ምክንያቱም ከወጣች ዝና ይከተለናል ብሎ ስለሚያስቡ፣ ወይንም ደግሞ ስለሚከተላቸው የሆነ ነገር ለመግዛት እንኳን ቢወጡ ግራ ቀኛቸውን እየተመለከቱ እየፈሩ ነው የሚሄዱት። ስለዚህ ዝና ያስፈራራታል። ከበፊትም ቤቷ በሆነች ሰዓትም እንዲሁም በፈረቃ ስጫወትባት ነው የቆየችው፣ ያያት ዝ ስለምላት አሁንም ከቤት አትወጣ፣ ክፍሏ ዘግታ ነው የምትቀመጠው። ስለዚህ የሌላ ነው ደስ ያላት ዝናብ በመያዙ በእንቧ ነው ደስታን የገለጸችው። ታዲያ ይሄንን ስትሰማ ከቤት እወጣለሁ ልውጣ ብላ ጠየቀች። እሱም በደስታ ውጭ፣ አሁን ምንም የለም ከፊትሽም ከኋላሽም መመልከት የለብሽም ብሏታል። እሱም ታዲያ በእግሯ ከቤት ወጥታ እነብሩክ ድረስ ሄደች። መንገድ ላይ እየተጫወተች ደስ እያላት፣ አስባችሁታ። እስር ቤት በሉት፣ ምክንያቱም ከቤት ስለማትወጣ ከእስር ቤት ምንም ስለማይለይ። እነ ብሩክ ጋር ገብታም ከነ ዳጣ ከነ ቅድስት ጋር በጣም ደስ ብላት እያለቀሰች ነበር። ከዚህ የበለጠ ደስታ ምናለ። ታዲያ ሁን ዝና ነፍሱ ይማራል። ነገር ግን የበለጠ አሁን ለኦሎምፒያ ቢያያት እንዲሁ ታስሮ እንዳለ ለኦሎምፒያ ቢያሳዩት ዝና ምን ይሰማዋል? የሌለ ነው የምናደረው፣ የሌለ ነው የምቀጠለው። አሁን ራሱ ሞገስን አላየም፣ ምክንያቱም ገና መንቃቱ ስለሆነ። ሞገስ እና ዳጣ ወደ ሱ እየሄዱ ነው። ዳጣም እየዛተችበት ነው። ነገር ግን ደግሞ በጣም ነው የምትፈራው፣ ለመንካትም የእሱ ስም ስነሳ እንዴ ነው የምትለው አሁን ግን ስለታሰረ በቃ ዝም ብለው መልቀቅ የለም እያለች እሷም ተናዳባ ስለነበረ። መድብል ግን ጀግና ነው፣ ያለውን ያደርጋል፣ የሚያመልጠው ነገር የለም። እፍራታ ግን እባክ ይለቀቅ ይለቀቅ፣ ከሱ ጀርባ ያሉት ወይም ከሱ በላይ ያሉት ሰዎች ደውሉልኛል እያለች መድብሉ ለምን አለች። መድብል ግን እኔን ለመግደል ወይም ደግሞ እኔን ለማስወገድ ስትፈልጊ ለምን አልፈራሽም ነበር? ስለዚህ አለቅም ብሏታል። ስመጡ ወደ እኔ ላካቸው ብሏታል። ለማንኛውም መሀሌት ታስፈራለች። ምክንያቱም ከዝና ጀርባ ያሉት ሰዎች ወደ ነብሩክ ወይን ወደ መድብል ብትልካቸውስ ተደርበው ከመጡ መድብል ይጎዳል ብዬ ፈራሁ። ምክንያቱም ሞጎስን ሉላ ከጀርባ ስላለችው ከባድ ነገር ካለ እግር ያውጭኝ ብሎ ስለመሄድ፣ ስለዚህ መሪውን ለነገሩ ብልጥ ነው፣ እራሱን መጠበቅ አለበት። በጥንቃቄ ነው ሁሉም ነገር ብሩክ እስከሚገኝ ድረስ። ግን ዝና በጣም ገርሞታል። አንተ ለብሩክ ምንድን ነው? ወንድሙ ነኝ ስለው በጣም ገርሞታል። እንደዚህ አይነት ጀግና ወንድም ስኬት አመጣ ብሎ ገርሞት አይገርምም። በፊትም ሳይያዝ እጃቸው ሳይገባ በፊት በጣም አይለኛ ነው እያለ ይፈራ ነበር ዝና። አይታችሁታል፣ ባለፈው ላይ ስሻሽ ነፍስ ያውጭኝ እና እነቅድስትም ሚስትየውም ሉላም ደስ ሏቸዋል። መያዙ ግን ደሞታ ደረስታው ብሩኬት እንዳለ ስናገር ብሩክን የብሩክ ያለበትን ጫፍ ከተናገረ ነው። ምናልባት እሱን ካደረገ መድብልም ልለቆ ይችላል። ወንድሙን ካገኘ በኋላ ብሩክ አረ፣ በቃችሁ። ብሩክ ናፍቆናል። ብሩክ መመለስ አለበት። አይበቃም እንዴ? ለማንኛውም ቀጣይ እንግዲህ ዝና ይናገራል፣ ብሩክ የት እንዳለ ወይስ አይናገርም? በጉጉት እንጠብቃለን። መልካም ቆይታ ይሆንላቸው።